ብስሚላህ ወሰላቱ ወሰላሙ አላ ረሱሉላህ ሰላሁ አለይሂ ወሰለም። የተከበራችሁ የኢትዮ ሙስሊም መረዳጃ ማህበር አባል የሆናችሁ እህት ወንድሞቼ፣ ባለፈው ሶስትና አራት ወር በፊት የሳንጃ ወረዳ ሙሴ ባንብ ቀበሌ መድረሳ ያሉ የቂርአት እህት ወንድሞቻችን እዚህ በረሃ ላይ በዚህ አይነት መልኩ ነበረ ፀሐይ ላይ ዝናብም እየተፈራረቀባቸው ቂርአታቸውን ሲያካሂዱ የነበረ። ጥያቄያችን መልስ አግኝቶ እና በህት ወንድሞቼ ፍቃደኝነት ወይም ደግሞ ጥያቄያችን በመቀበላችሁ ይህን ወደ መሰለ የመድረሳ ቤት እንድንሰራ ሆኗል ማለት ነው። ዛሬ ከአራት ወር በኋላ ይህን ወደ መሰለ የመድረሳ ቤት ለአገልግሎት ለመዋል በቅተናል ማለት ነው። እንግዲህ እንደምታዩት ውጩ አጠቃላይ ባለ ሁለት ክፍል የሆነ መድረሳ ነው። አጠቃላይ በ20 ካሬ ላይ ያረፈ ወይም በስልሳ ቆርቆሮ ያረፈ መድረሳ ነው። እንግዲህ አጠቃላይ የስራውን ሂደት በተመለከተ ደግሞ የመስጊዳችን ኢማምና ኡስታዛችን የሆኑት ሻህ መዲን አጠር ያለ ንግግር ያደርጉልናል ማለት ነው። ቢስሚላህ

እዚች ሸበባ ላይ ነበር ስንጠራ ነበር። አሁን መዝጊያውም ቀለሙም ሚታወት ነው። አቋቋሙ ሶስት በር ሁለት በር አለው ሶስት መስኮት አለው፣ በፊት ላይ ማለት ነው። እና የመጥራቱ ያው ነው። ቀለል ያለች ክላስ ናት እቺ። ምንጣፍ አለ። የምንጣፉንም እነሱ ናቸው የላኩልን አሁን ልጆች እዚህ ላይ ደስተኛ ሆነው ይቀራሉ። ይሄ የሴቶች ነው እንግዲህ፣ ኮርኔሱን የምታዩት ነው ቀለሙን የምታዩት ነው። ይሄ መሬቱ ራሱ ሊሾ ሆኗል። አሁን ምንጣፉ ታወታላቸው። ይሄ ሊሾ ነው መሬቱ፣ ያው በጣም መሬቱ በርጓዲያ ነበር፣ በደንብ ተደርጎ ነው ምት የተባለ። ይሄ የሴቶች ክፍል ነው። የወንዶች በጣም ሰፋ ይላል ያው እዚ ደግሞ የወንዶች ነው እንግዲህ አልሐምዱልላ። ምንጣፉንም የምታዩት ነው። ይሄ የኢትዮ ሙስሊም መረዳጃ ማህበራት ባደረገልን የገንዘብ ዲጋ በፈዘኪር አብዶላ አብደረሕማን አስተባባሪነት ይህ ነው እንግዲህ የተሰራው። ጎኔሱን ታወታዳል። ይሄ ዋላ በር አለ። እነዚህ ሁለት መስኮቶ የፊት ላይ አሉ። ይህ ምንጣፉ እንዳለ እነሱ የሰጡ ነው ማለት ነው። አሁን ልጆች ዘና ብለው ዘላ ላ አልሐምዱላ እየቀሩ ይገኛሉ ማለት ነው። እና ጀዛአቸውን አላህ ይክፈልልም። እንደው ሁለት ሀገር አላ ገንዘባቸውንም ደግሞ ቁም ነገር ላይ እንጂ አል ሆነ ቦታ ላይ የማይወርቅ ያድርገው። በያለበት በአለም ላይ ያሉ ሁሉ ድጋፍ ያደረጉልን እንግዲህ አላህ ጀዛአቸውን አላህ ይክፈለው። አላህ እነሱን የገንዘብን በረካ የሀያትም የዲንም በረካ እንግዲህ የኢማንም በረካ አላህ ይስጣቸው። ኢማናቸውንም አላህ የሰፋ የዲ አበረ አድርግላቸው። እናመሰግናለን። ከዚህ በመቀጠል ከዞን እኛን አክብረው ለዚህ ፕሮግራም ድምቀት ለመሆን ለተገኙልን የተከበሩ አቡበክር ሲዲቅ ደርሶ ፈለቅን ወደ መድረክ ጋብዝና አጠር ያለ ንግግር እንዲያደረጉልኝ ይገልጻለሁ ባሉበት አሰላሙ አለይኩም ወረህመቱላሂ ወበረካቱህ። በመጀመሪያ ይሄ የመሰለ ትልቅ ተቋም በዚህ ከተማ ላይ ተገንብቶ በማየቴ በጣም ደስተኛ ሆኜ እንኳን ደስ አላችሁ፣ ደስ ብሎናል። ይሄ መድረሳ የተገነባው እንደምታውቁት በዋናነት በኢትዮ ሙስሊም መረዳጃ ማህበር የገንዘብ ድጋፍ በፈዘኪር አብደላ አብደርህማን አስተባባሪነት እንዲሁም በተካርማጩ ላይ ደግሞ ሙስሊም ማህበረሰብ የገንዘብ ድጋፍ። ስለዚህ ይሄ መድረሳ ሲገነባ በርካታ ፋይዳዎች እንዳሉት ይታወቃል።

እናንተ እንግዶችም ሆነ እዚ ጀሚዑ አማን አላህ አድርገው። አማን አላህ ለዚህ ትብድር ያደረገልን ተዘክርን አላህ ያቆየው። ነስረን አዚዝ አላህ ይስጠው። አሁንም እስልምናችን ይሰፋ አላህ ያደርገው። ያደራደር ያው በዛ እንግዲህ በመቀጠል ሰብሳቢያችን፣ የቀበላችን ሰብሳቢ የእስልምና ጉዳይ ሰብሳቢያችን ዳውድ ሐሰን ማለት ነው። በጣም ያው ወደ ሰላሳ ዓመት ይሆናል ማለት ነው፣ ባልሳሳት ያው ትደግፉኛላችሁ። እኛን ባህሪ ችሎ እዚህ አድርሶናል። ሻህመድን የመሰለ ሰው በእሱ እንትን የዛም ሁሉ አጠቃላይ ምስጋና ደግሞ ይዘት ያለ ትናንትና ያገኘነው ወንድማችን መምህር ጌታቸው ያስን አመሰግናለሁም፣ ይህንን እንድታመሰግኑልኝ ነው። እና በአጠቃላይ እንግዲህ